ያው ጋይስ እንዴት ናችሁ ዩትዩብን ሰብስክራይብ እያደረጋችሁ ፊት ብራሪ ዩትዩባችን ሰብስክራይብ እያደረጋችሁ ጀምሩት እንግዲህ ጾም መሆኑ ይታወቃል ትንሽ እያስጨነቀኝ ነው ምናምን ጭንቀት ጭንቀት ደግሞ መድሃኒቱ ጸበል ነው ለእኛ ለህዝበ ኦርቶዶክሱ ማለት ነው እንግዲህ ወደ ጸበል እንሄዳለን ማለት ነው። የምንሄደውን ጸበል ሙሉ እንከታተላል፣ አብረን እንጠበቃለን። መጀመሪያ ሰብስክራይብ እያደረጋችሁ ሁላችሁም እንትን በሉ። እንግዲህ ሲጨንቃችሁ በጣም ነገሮች ክራውድድ ሲሆንባችሁ ምናምን ነገር ወደ ቤተክርስቲያን መጠጋት እንዳትረሱ። ወደ ቤተክርስቲያን እንጠጋ፣ ወደ ቤተክርስቲያን እንቅረብ። እግዚአብሔር ለሁሉም መልስ አለው የድንግል ማርያም ልጅ ለሁሉ መልስ አለው። እና ወደዛ እንሂድ እንላለን። እስኪ እስኪ ማንኛውም በቃ እንደዚህ ለጸበል ነው የሚሄደው፣ እንደዚህ በቁምጣ በምናምን ነው የሚሄደው ለመጠመቅ ስለሆነ። እንግዲህ እየሄድን ነው ወደ ጸበል። ያው ወደ ጦር ሜዳ ሜዳ አስመሰልኩት። ያው ወደ ጸበል፣ ያው ብዙ ጊዜ ሆኖኛል። ጸበል ከተጠመቁ ብዙ ጊዜ ሆኖኛል። እና ለጥምቀት ለጥምቀት ብቻ ነው እንደ ይሄ እንደዚህ ጸበል ይጃላቀ ሜን ያው ደጋግምኩባችሁ። ይህ መንገድ እንግዲህ ቀጥታ ከጀሞ በሃይዌ ኩይ ፍጪ የሚወስደው መንገድ ነው። በጣም የሚያምር መንገድ ነው ማለት ነው። ተከታተሉ፣ ሰብስክራይብ ማድረግ እንዳትረሱ። ፊት ያውረዲ፣ ሌትስ ጎ። ልንጠመቅ የመጣ ነው ማፊ መቷል። ውስጥ ነው ያለው እና ጎጆ አርሴማ ነው ያለ ነው ወደ ሁሉ ዲምቱ ወደሚወስደው መንገድ በዳር በቀኝ በኩል ከጎሮ ስትመጡ ማለት ነው። ከዛ ስትመጡ ደግሞ በዚህኛውና ጎጆ አርሴማ ነው። እንግባ። ያው ማፊን አግኝተናል፣ አብረን ያው ልንጠመቅ ነው። ማፊ ምን ተሰማ? ምን ተሰማ ሳይሆን ባለፈው ተጠምቀሃል፣ አሁንም ደሞ ልትጠመቅ ነው። እኔ ደሞ ታስጠምቀኝ ነው። በዚህ ጉዳይ እስኪ ለቤት ሰይቶ የለይቱ ቤተሰቦች መተለው ነገር ካለ እቺ ያው ጎርጃ ሴማ ወደ ድል ድምቱ ሜጃ አካባቢ ነው የምትገኘው። እንግዲህ በጣም ደስ የሚል ቦታ ነው እንደምታዩት። በቃ መንፈስ የሚገዛ ነው። እኔ እንደመጣ ተጠምቄበት ነበር። አሁንም እየተጠመቅኩበት ነው፣ እና ከሚኪ ጋር ደሞ እዚህ ለሁለተኛ ጊዜ መተን ስንጠመቅ እንደ ሚኪ ራሱ ያውቀዋልና በጣም የሚያምርና በጣም የሚገርምና የሚደንቅ ቦታ ነው። በቃ ኦርቶዶክስ ስትሆን ቤተ መቅደሱን ስድረግ ሁሉ ነገር ይለቃል። በቃ ደስ ነው የሚለው፣ ቦታው ራሱ ሰላም ነውና ስቀጥሎ ያለውን ደግሞ ከሚኪ ጋር ዞር ዞር እያላችሁ ቸርቹን ታዩታላችሁ። ቤተ ክርስቲያኑ አሜሪካ አሜሪካ እያለ ማለት ነው። አሜሪካ እንግዲህ አሜሪካዊ ነው ማፊ እንደምታውቁት እና አሜሪካ እያለ ማለት ነው። እንደዚህ የጸበል ቦታ ማግኘት ትችሉ ነበረ። አሜሪካ እንትን አለ ጸበል ቦታ አንድ ገዳም አለ እና እዛ ገዳም እንሄዳለን። እኔም ከአንድ ሁለት የገዳሙ ጋር ይጃለሁ እዛ ስገባ ሳምንት ሶስት ቀን ቆይተ ትመጣለን። የጸበል ቦታ ነው ቃ ትልቅ ነው በጣም የሚያምር ቦታ ነው እና እዛም የጸበል ቦታ አለ እና ግን እንደዚህ ቶሎ ቶሎ መሄድ አችልም። ተመዝግበ ምናምን ነው መሄድ የምችለው ቀጥታ ልክ እንደ ኢትዮጵያ ወደ ቤተ ክርስቲያን ብለህ የምትሄድበት ቦታ አይደለም። ሩቅ ከመሆኑ የተነሳ ወይ በመኪና መመላለስ አለብን። እዛ ደግሞ ሄደህ ደግሞ ሶስት ቀን ወይ ሰባት ቀን መቆየት አለ። ግን ያው አሁን ስፔሻሊ ከአሜሪካውና ከዚህ ከቃል ኪዳኗ ምድር ኢትዮጵያ የቱ ይሻላል ብለህ ታስባለህ ወንድሜ? አንተ ራሱ እንዴት ነው የምታወዳድራቸው? ማለት ድነት በየቦታው አለ፣ ካመንክ በምንም ትድናለህ። ግን እዚህ ደስ የሚለው ደግሞ በቃ በማንኛውም ሳስበው መጣ ህዝብ አለ ታገኛለህ፣ ትጠመቃለህ። በቃ ደስ ይላል። በሀገር ላይ የሆነ ያለ ደስታና በውጭ ሀገር ያለውን ደስታ እንዴት አድርገህ ታወዳደረዋልክ? ጭራሽ የሚወዳደር እኮ አይደለም። ኢትዮጵያ ራሱ ኢትዮጵያ ውስጥ ራሱ በኖር ድን አሁን ድንን ድነት ነው ደደፈልግ በጣም ደስ ይላል። እንግዲህ እኔም ማፊዬ ሳናገረው በቃ ጸበል ለወጣቶች ቆንጆ ነው ጸበል በቃ ካለብን ነገር ካለብን የመረበሽ ስሜት ምናምን በቃ በጣም ከዛ ለመላቀቅ በጣም አሪፍ ነው እና ሁሉ ነገር ቢኖራችሁ አንደኛ ነገር እግዚአብሔር ሊኖራችሁ ይገባል። ያለ እግዚአብሔር ሁሉ ነገር ባዶ ነው፣ ከንቱ ነው። እግዚአብሔር ከናንተ ጋር ከሌለ ሁሉ ነገራችሁ ከንቱ ነው። እግዚአብሔር ነው ደግሞ ሁሉ ነገራችሁን የሚሰጣችሁ ማለት ነው እና እንግዲህ ማፊዬ ከአሜሪካ መጥቶ እንግዲህ በበጎ ስራው ያለውን ጊዜ በጎ ስራ በማሳለፍ እንዲሁም ደግሞ በቤተ ክርስቲያን ላይ የተጠመቀ አሳልፎ አገሩና እንግዲህ አሁን ወደ መሄጃው ቀርቧል። እንግዲህ ጸሎቱንም ጸበሉንም እግዚአብሔር ያሰበውን ያሳካለት። እንግዲህ ጥሩ የኢትዮጵያ ቆይታ ነው እንትን ያለው። እኔም ደግሞ እንግዲህ አምጥቶኛል፣ ጸበል እንግዲህ ልምዶ የለኝም። በሱ ግፊት ነው የመጣውትና ከዚህ በኋላ እየተመላለስኩኝ የምጠመቅ ይሆናል። እንግዲህ ቤተክርስቲያኗ ጎጆ አርሴማ ትባላለች። በእውነት በጣም ብዙ ሰው የተፈወሰበት ብዙ ሰው ፈውስን ያገኘበት ቦታ ነው። እጅግ በጣም የሚገርም ቦታ ነው እና ሁላችሁም እዚህ የመጣችሁ ፈውስን እንድታገኙ በዚሁ አጋጣሚ ማሳወቅ ፈልጋለሁ። ጎጆ አርሴማ ወደ ቱሉ ዲምቱ መሄጃ ነው። ይሄንን ነው መናገር የምፈልገው። ጄኔሬተር ድምፁ ይረብሻል። ያለውን ቀሪውን ደግሞ ትምህርትም ካለ ምናምን አብረን እናያለን በኋላ ተከታተላ ላይ ሰብስክራይብ ማድረግ እንዳትረሱ አባቴ እግዚአብሔር ይባርካችሁ። እንኳን ሰላም መጣችሁ ልጆቻችን። በስመ አብ ወልድ መንፈስ ቅዱስ አህዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት በቦሌ ቡኒ ደብረ ቤቴል ቅዱስ ንቢአብሔር አብ ቅዱስ የጎጆ አርሴማ ቤተ ክርስቲያን የምንገኘው አሁን ሁለት ሺ አስራ ሰባት መጋቢት ሁለት ቀን ነው ዛሬ። በሀገር ውስጥም በውጭም የምትኖሩ ትውልድ ኢትዮጵያውያን ይህንን ፕሮግራም ከነዚህ ልጆቻችን ጋር የሸር ግንኙነት ያላችሁ ውድ ኢትዮጵያውያን በጎጆ አርሴማ የሚተላለፈው መልእክት፣ በጽሞና እንድታዳምጡ በቅድስት ቤተ ክርስቲያን ስም መልእክታችን እናስተላልፋለን። የመጀመሪያው በጎጆ አርሴማ በርከት ያሉ ህሙማን የሚፈወሱበት ድንቅ ተአምራት ልዩ ልዩ ችግር ፈተና ያለባቸው ነፃ የሚወጡበት የእግዚአብሔር ቸርነት ያለበት ቦታ ነው። ማንኛችሁም በየትኛውም ዓለም የምትኖሩ በመናፍስት እኩያን የተያዛችሁ ወደዚህ ቦታ መጥታችሁ እንድትፈወሱ መልእክታችን በያላችሁበት ይድረሳችሁ። የእግዚአብሔር ሰላም ሁልጊዜ ይጠብቃችሁ። ቸርነቱ የበዛ አምላካችን እግዚአብሔር ሁላችሁንም በምህረቱ ጥላ ስር ይሰውራችሁ። ፍጡራን የሆኑ ሁሉ መጥተው በቦታው እንዲፈወሱ መልእክታችን ይድረሶ ከጎጆ አርሴማ 2017 መጋቢት ሁለት ቀን የሚተላለፈው መልእክት ይሆናል። ሰማዕቷ ቅድስት አርሴማ የምትኖረው እዚህ ከኔ በስተ ጀርባ በኩል በዚች ትንሿ የሳር ክዳን ግድግዳው የቆርቆሮ ለ8 አመት ያክል የቆየችበት ነው። 8 አመት የምታዩት ጎጆ ጥር 27 ቀን 2017 8 አመት ይሞላታል። አሁን ሳሩ አልቆ ከውስጥ ውሃ እየፈሰሰ የፀሐይ ብርሃን ውስጥ እንዳለ ገብቶ ክረምቱን የከረም ነው። በጣም በትልቅ ፈተና ውስጥ ነበረ። ከውስጥ የፌስታል ኮርኒስ አድርገን ውሃ እየቀዳን የሰነበት ነው። ታቦታ አርሴማ የምትገኘው ዝች ጎጆዋ ውስጥ ነው። በእግዚአብሔር ፈቃድና በውድ ኢትዮጵያውያን ክርስቲያኖች የሰማይቷ ወዳጆች በሆኑት ይህም የምታዩት በቀኝ በኩል ግርግዳው በሸክላ ተሰርቶ ውስጡ ተለስኖ የፊኒሽንግ ስራ ሙሉ በሙሉ ተጠናቆ ኮርኒሱም ባማረ ሁኔታ በቀርከሃ በኢትዮጵያውያን ጥበበኞች ባለሙያዎች ተሰርቶ እንደ ሞሶብ ክዳን ተሰፍቶ በቆዳ በገመር ነው የተሰፋው። በውስጥ ያው ላይክ ያደርጉላቸዋል። ልጆቻችን ወደፊት ትከታተሉታላችሁ። ይህ የምታዩት አሁን ቆርቆሮ ከላይ ለብሷል። ይህ ቆርቆሮ የለበሰው አንድ ሰው መቼም ኮት ከመልበሱ በፊት ቲሸርት ወይም ሸሚዝ ስለሚያስፈልገው ለቅርሱ አደራ እንዲጠብቅ በቆርቆሮ ተሰርቷል። ከዚህ በላይ ግን ሌላ ጣሪያ ይሰራና ሳር ይከደናል። ታሪኳ በነበረበት ይቀጥላል ማለት ነው። አሁን እስካሁን ለረዳችሁን በሀገር ውስጥም በውጭም ላላችሁ ትውልደ ኢትዮጵያውያኖች ከልብ በሰማይቷ በጎጆ አርሴማ ስም እናመሰግናለን። በያላችሁበት እግዚአብሔር ይባርካችሁ። ሁላችሁንም የእግዚአብሔር ሰላም አይለያችሁ። ከልብ አመሰግናለሁኝ። ሌላው አሁን የቀሩን ማቴሪያሎች በር፣ የውጭ በር ሶስት በር ይቀረናል። ሁለቱ ተዘጋጅቶ አንዱ በር ዛሬ እንዳውም በመገጠም ላይ ነው ያለው። የውስጥ በር በእንጨት የሚሰራ አራት በሮች ይቀራሉ። ሁለት መስኮት አንዱ ተገጥሟል። አንዱም ክፍያ ፈጽመውልናል። ከስድስቱ መስኮት ሁለቱ ተሸፍኗል። አሁን ቀሪው መስኮት አለ ማለት ነው። አራት መስኮት አልተሸፈነም። እነዚህን የመሳሰሉ ማቴሪያሎች፣ የውስጥ ሴራሚክ፣ በረንዳውን ዙሪያውን፣ የፊኒሽንግ ስራ፣ የአርክ በእንጨት ስራ ይቀራል። እነዚህ ቋሚ ምሰሶዎቹ ማለት ነው፣ በእንጨት የሚዋቡ ናቸው። በዚሁ አጋጣሚ በሩ በኢትዮጵያ ብር አንድ መቶ ሀምሳ ሺህ ብር ነው። መስኮት ደግሞ በአልሙኒየም ነው ከነመስታወቱ 39 ሺህ ብር 200 170 ብር ነው። ይህንን የምትችሉትን ያክል ተከፋፍላችሁ ይህንን ማቴሪያል እንድታግዙን በጎጆ አርስን አርሴማስም መልእክት ይድረሳችሁ። የእግዚአብሔር ሰላም በያላችሁበት ይጠብቃችሁ ትውልድ ኢትዮጵያኖች ምህረቱ የበዛ ቁጣው የዘገየ አምላካችን ሁላችሁንም ይባርካችሁ፣ ይቀድሳችሁ። ከሰዓቱ አንጻር ጊዜ ሰዓት የቅዳሴ ሰዓት ስለደረሰ ይገድበናል። ልጆቻችን ሰዓታቸውን መስዋዕት አድርገው እነዚህ የቲክቶክ ባለሙያዎችና ከመላው ዓለም ሕዝብ ጋር ግንኙነት ያላቸው ልጆቻችን እነዚህ ወጣቶች ይህን በጎ ነገር ለማድረግ በዚህ በመገኘታቸው ላደረጉት ነገር ሁሉ ከልብ እያመሰገንኩኝ ልጃችንም በብዙ ቀጠሮ በዛሬው እለት በመገኘቱ እግዚአብሔር የተመሰገነ ይሁን። በሀገር ውስጥም በውጭም ያላችሁ ትውልድ ኢትዮጵያውያን፣ የመጀመሪያው መልእክቴ ማንኛውም ሰው የሆነ ሁሉ መጥቶ እንዲፈወስ በዚህ ቦታ ላይ ዘወትር ነው የምህረቱ አገልግሎት። መታችሁ እንድትፈወሱ መልእክቴ ይድረሳችሁ። አድራሻ አዲስ አበባ ሀገረ ስብከት ቦሌ ቡኒ ቅዱስ እግዚአብሔር አብ የጎጆ አርሴማ ከአዲስ አበባ ከተማ ወደ ቱሉ ድምቱ በሚወስደው በጎሮ መንገድ ከጎሮ አደባባይ ትልቁ ድልድይ ላይ ስድስት ኪሎ ሜትር ላይ ወደ ቀኝ ታጥፎ መግባት ነው። ከታች ደግሞ ከምስራቁ ለምትመጡት ከፊት ለፊት ስለሚታይ ኮየ አደባባይ፣ የመጨረሻው አደባባይ ላይ ስትደርሱ ፊት ለፊት ስለምትታይ ዞራችሁ መግባት ነው። በዚሁ አጋጣሚ ይህንን በጎ አላማ መደገፍ የምትችሉ የቀረውን ማቴሪያል ቶሎ ጨርሰን ታቦቷን ወደዛ ለማስገባት በዚህ በጾም ውስጥ አጠናቀን ስለተዘጋጀን ይህንን ማቴሪያል ከመቶ8 ፐርሰንቱ ስለተጠናቀቀ እነዚህን የማቴሪያል ወጪዎች የምትሸፍኑልን የደብሩን አካውንት ገልጽላቸዋለሁ። መምጣት የምትችሉ ራሳችሁ ይዛች መምጣት ትችላላችሁ። መምጣት የማትችሉ ደግሞ ዙ ድረስ በዛው ባላ በየላችሁበት በደብሩ አካውንት ብታስተላልፉት ይደርሰናል። የደብሩ አካውንት ቦሌ ቡኒ ቅዱስ እግዚአብሔር አብ የጎጆ አርሴማ ነው። የስም ስያሜው ቦሌ ቡኒ ቅዱስ እግዚአብሔር አብ የጎጆ አርሴማ ብሎ ነው የሚከፍትላቸው። የኢትዮጵያ ንግድ ባንክ ነው። የአካውንት ቁጥር 8 1035 7938 4። አሁን ከቀኑ አምስት ሰዓት ከረፋዱ አምስት ሰዓት ተኩል ላይ ነው። መምህር አብርሃም ወይም አባ አብርሃም እባላለሁ። ከጎጆ አርሴማ መልእክታችን ይድረሳችሁ። የቤተ ክርስቲያኒቷ መልእክት ነው። ሁላችሁንም በያላችሁበት እግዚአብሔር ይባልካችሁ። ወስብሐት ለእግዚአብሔር አሜን። ይቆየል። አሜን። እሺ እንግዲህ እንደተከታተላችሁት ነው ዩቲባችን ላይ እንግዲህ ማፊዬ በማፊ ግፊት ነው እንግዲህ ልጠመቅ የቻልኩት። በጣም ወንድሜ ያመሰግናለሁ። በጣም ቴንክ ዩ። እንግዲህ ሁላችሁም እየመጣችሁ ጎጆ አርሴማ አዲስ አበባ ቅርብ ያላችሁ ጎጆ አርሴማ እየመጣችሁ ተጠመቁ። ከዲፕሬሽን ከስትሬስ ከጭንቀት ከሚያስጠላ ከዲቪልስ አይን ምናምን ተፎሱ ማርያምን። እኔ አሁን የተሰማኝ ስሜት በቃ ልነግራቸው አልችልም። ሪፍሬሽ ነው የሆንኩት እና ሰማዕቱ አርሴማ ለእኔን እንደሰማች እናንተንም ተስማችሁ። ሰብስክራይብ ማድረግ እንዳትረሱ ማፊ የምትለው ካለ። ሰላም እንዴናችሁ? የሚኪ ተከታዮች፣ የሚኪ ቤተሰቦች፣ አሁን የምንገኘው እንግዲህ በጎጆ አርሴማ ነው። በጎጆ አርሴማ ስትመጡ ቦቱ ላይ ውሃ እየፈሰሰ ስላስቸገረ እንዲሁም መታችሁበት ጎበኙትና ደግሞ በጣም ብሶ ደግሞ ሲፈወስም አይተናል። ብሶ ጸበልም ሲጠመቅ ሲፈወስም ስላየን አባካችሁ የሚኪ ቤተሰቦች ኑና በጎጆ አርሴማ ፈውስንም ተፈውሳችሁ በጎጆ አርሴማ ውስጥ ያለውንም ተመልክታችሁ የበኩላችን እርዳታ እንድታርጉ ስትል በትትና ጠይቃሉ። የሚኪ ያመሰግናለን። እኔውንድም እናመሰግናለን። እንግዲህ ሰብስክራይብ ማድረግ እንዳይረሳ፣ ይመቻችሁ። ታንክዩ